ሰበር ዜና የኤርትራን የግዛት አንድነት ጥሰቶች በተመለከተ መንግስት የያዘው መታቀብ አቋም ሁሌም እንደማይቀጥል ዶክተር ጌዲዮን አሳሰቡ። ይህንን በዜናችን የምንመለከተው ጉዳይ ይሆናል። በሌላኛው ሰበር መረጃችን ታግቶ የተወሰደው የምተማ ሆስፒታል ሐኪም የተጠየቀው ገንዘብ ቢከፈልለትም ተገድሎ ተገኘ። ሰላም ጤና ይስጥልኝ፣ የቻናል ቤተሰቦች። ቀደም ሲል ያስደመጥኳችሁን ሁለት ሰበር መረጃዎች ዝርዝራቸውን የማስደምጣችሁ ይሆናል። እስከመጨረሻ አብራችሁን ቆዩ። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አንድነት ላይ የምትፈጽማቸው ጥሰቶችን በተመለከተ የፌዴራል መንግስት የያዘው እርምጃ ከመውሰድ የመታቀብ አካሄድ ሁሌም የሚቀጥልና ገደብ የለሽ ተደርጎ መወሰድ እንደሌለበት የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴስ ተናገሩ። ዶክተር ጌዲዮን ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በአሰብ ወደብ ላይ ባፈሰሰችው ከፍተኛ ሀብት ምክንያት አሰብ በፌዴራል መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ እንደሆነ መግለጻቸውም ተዘግቧል። የውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ይህንን የተናገሩት ህዳር 4 2018 ዓ ም ሆርነ ሪቪው የተባለው ቲንክ ታንክ ከአዲስ አበባ ዩኒቨርሲቲ ጋር በመተባበር ባካሄደው የፖሊሲ ፎረም ላይ ነው። ዶክተር ጌዲዮን አምባሳደሮቹን ጨምሮ የተለያዩ አገራት ዲፕሎማቶች በታደሙበት በዚህ መድረክ ላይ በአፍሪካ ቀንድ የታዩ ሰሞነኛ ሁኔታዎች በተመለከተ የኢትዮጵያ መንግስትን ፖሊሲ እና የውጭ ጉዳይ ሚኒስትር ገለጻ በተለይም ያተኮረው በኢትዮጵያና ኤርትራ ግንኙነት ላይ ነው። በኢትዮጵያና ኤርትራ መካከል ለዘመናት የዘለቀው ግጭት መነሻ ከድንበር ውዝግብ ወይም ከባህር በር ፍላጎት የተሻገረ መሆኑን እንዳብራሩ የውጭ ጉዳይ ሚኒስትሩ በድረ ገጹ ባወጣው የዶክተር ጌዲዮን ሙሉ ንግግር ላይ ሰፍሯል። ለግጭቶቹ ዋነኛ ምክንያት አድርገው ከጠቀሷቸው ጉዳዮች ውስጥ አንዱ የኤርትራ መንግስት በኢትዮጵያ ውስጥ ጉዳዮች ላይ እንደሚፈጸም ያመለከቱት ጣልቃ ገብነት ነው የኤርትራ መንግስት በኢትዮጵያ ውስጥ ፖለቲካዊ ጉዳዮች ላይ አቋም መያዝ ሀሳብ ማቅረብና በንቃት የመሳተፍ ጭምር መብት እንዳለው ይሰማዋል ሲሉ ምጉታቸውን በማሳያ አስደግፈዋል። ከዚህ በተጨማሪ የኤርትራ መንግስት አመራር ኢትዮጵያ ላይ ጠበኛ ፍላጎት ላላቸው ሁሉም ኃይሎች ራሱን መገልገያ አድርጎ የማቅረብ ዝንባሌ እንዳለው ማንሳ ተኩሰዋል። የአገሪቱ አመራር ለሶስተኛ ወገኖች ቀጠና የተቀጽላ ሆኖ ለመንቀሳቀስ ያለውን ብርቱ ፍላጎት በመጥቀስም ወንጅለዋል የውጭ ጉዳይ ሚኒስትሩ ከኤርትራ ጋር በተያያዘ ያነሱት ሌላኛው ሀሳብ ኢሳያስ ዶክትሪን በማለት የጠሩትን ጉዳይ ነው። ይህ ዶክትሪን የኤርትራ ራሷን በራሷ የምታስተዳድር አገር ሆና የመቀጠል ጉዳይ በኢትዮጵያ የጸጥታ መደፍረስ መከፋፈልና አለመረጋጋት ላይ እንደሚመሰረት ያስባል ብለዋል። በዶክተር ጌዲዮን ገለጻ መሰረት ይህ ዶክትሪን ኤርትራን በኢትዮጵያ ላይ ተቀጽላ አድርጎ ለመጠቀም ከሚፈልጉ አካላት የመነጨ ነው። ኤርትራ በኢትዮጵያ ሉዓላዊነትና የግዛት አድነት ላይ ከፍተኛ ትንኮሳና ጥሰት መፈጸሟን ለታዳሚዎች ተናግረዋል። በአሁኑ ወቅት የኤርትራ ወታደሮች በሰሜን ኢትዮጵያ የሚገኙ በርካታ የአካባቢ አስተዳደር ክፍሎችን ተቆጣጥረው ይገኛሉ ያሉት የውጭ ጉዳይ ሚኒስትሩ፣ እነዚህ ቦታዎች ሙሉ በሙሉ በኢትዮጵያ ሉዓላዊ ግዛት ውስጥ የሚወድቁ መሆናቸውን ገልጸዋል። በተጨማሪም ኤርትራ መንግስት በመንግስት ላይ መሳሪያ ያላነሱ ቡድኖች የቁሳቁስ ድጋፍ በማቅረብ በኢትዮጵያ ውስጣዊ ጉዳይ ጣልቃ እየገባ መሆኑን በማንሳት ወንጅለዋል። ዶክተር ጌዲዮን እነዚህ አስመራ መንግስት እንቅስቃሴዎች የኢትዮጵያ ራሷን የመከላከል ህጋዊ መብቷን ለማስከበር በቂ መሰረት እንደሆኑ ተናግረዋል። ይህም ቢሆን ግን በመንግስት በጉዳዩ ላይ እርምጃ ከመውሰድ እንደታቀበ አክለዋል። ኢትዮጵያ በሉዓላዊነትና በግዛት አንድነቷ ላይ ከፍተኛ ትንኮሳና ተእሳት እየተፈጸመባት ቢሆንም ራሷን የመከላከል ሕጋዊ መብቷን ተግባራዊ ከማድረግ በመታቀብ ላይ ነች ሲሉ መንግስት ወስዶታል ያሉትን አቋም አብራርተዋል። ይህ የአጸፋ ምላሽ ከመስጠት የመታቀብ አቋም ሁሌም የሚቀጥልና ገደብ የለች ተደርጎ መወሰድ እንደሌለበት አሳስቧል። የኢትዮጵያ መንግሥት በዚህ ፖሊሲው የሚጸናው እስከሚችለው ድረስ ብቻ መሆኑን አስገንዝበዋል። የቀጠለው የኤርትራ ጠብጫሪነትና ትንኮሳ ከዚህ በላይ መታቀብን ይበልጥ አስቸጋሪ እያደረገው ነውም ብለዋል። የውጭ ጉዳይ ሚኒስትሩ በትናንትናው መድረክ ላይ ስለ ኢትዮጵያ የባህር በር የማግኘት ፍላጎት እንዳነሱም የመስሪያ ቤታቸው መረጃ ያሳያል። ዶክተር ጌዲዮን የባህር በር ለኢትዮጵያ የልውና ጉዳይ መሆኑን እንዲሁም ከ130 ሚሊዮን በላይ የሚሆነው የአገሪቱ ሕዝብ ዘላቂና ደህንነቱ የተረጋገጠ ባህር እንደሚያስፈልገው በመጥቀስ ከዚህ ቀደም በመንግስት ባለስልጣናት የተነሱ ሀሳቦችን በድጋሚ አንጸባርቋል። በተጨማሪም ዶክተር ጌዲዮን አሰብ ወደብ በኢትዮጵያ መንግስት በዋነኛነት ቅድሚያ የሚሰጠው ጉዳይ መሆኑን እንደ ተናገሩ መድረኩን ባዘጋጀው ሆርን ሪቪው ድረገጽ በወጣው የውይይቱ ጭምቅ ሀሳብ ላይ ሰፍሯል። መንግሥት ይህንን አቋም የያዘው የአሰብ ወደብን በተመለከተ የተፈጸሙ ታሪካዊና ህጋዊ ስተቶችን ለማረም ካለፈው ፍላጎት የመነጨ ብቻ እንዳልሆነ አስረድተዋል። ኢትዮጵያ ከኤርትራ መገንጠል በፊትና በኋላ በወደቡ ላይ ከፍተኛ መጠን ሀብት ማፍሰሷ የአሰብ ወደብን ቅድሚያ የሚሰጠው ጉዳይ ለማድረጓ ምክንያት እንደሆነ ገልጸዋል ተብሏል። ከኢትዮጵያ አስገዳጅ ኢኮኖሚያዊ ሁኔታዎች፣ ዲሞግራፊያዊ እውነታዎች እና ታሪካዊ ሁኔታዎች የተነሳ መንግስት የሚያነሳው የባህር በር ፍላጎት ፍትሐዊ፣ ምክንያታዊና ቅውልነት ያለው እንደሆነ አስምረውበታል። ዶክተር ጌዲዮን በኢትዮጵያና በኤርትራ መካከል ያለው ውጥረት ሊፈታ የሚችለው በሁለቱ ሀገራት መካከል በሚደረግ ቀጠናዊ የኢኮኖሚ ውህደት በመፍጠር ነው የሚል አቋማቸውን በገለጻቸው አቅርበዋል። የኢትዮጵያ ዘላቂና ደህንነቱ የተረጋገጠ የባህር በር የማግኘት ፍላጎትን በዚህ አካሄድ መፍትሄ እንደሚያገኝ አስረድተዋል። የኢትዮጵያ አሰብ ወደብን በዘላቂነትና ደህንነቱ በተጠበቀ መልክ ለማግኘት የሚያስችላትን ሌሎች አማራጭ መንገዶችን ለመመልከት ዝግጁ መሆኗን ተናግረዋል። ይህ አይነቱ አማራጭ የኢትዮጵያን የረጅም ጊዜ ፍላጎት የሚያሟላና ለኤርትራም ጠቃሚ እንደሚሆንም ገልጸዋል። በኢትዮጵያና ኤርትራ መካከል የሚታየውን መካረር ለመፍታት የሚደረግ ዲፕሎማሲ ስራ የሚከሽፍ ከሆነ ቀጣይ እርምጃ ምን ሊሆን እንደሚችል ለውጭ ጉዳይ ሚኒስትር ጥያቄ እንደቀረበላቸው የሆርን ሪቪው መረጃ አመልክቷል። ዶክተር ጌዲዮን ለዚህ ጥያቄ በሰጡት ምላሽ የኢትዮጵያ መንግስት በማንኛውም መንገድ ጦርነትን ለማስወገድ ቁርጠኛ መሆኑ በአጽንኦት እንዳነሱ ተጠቅሷል። የውጭ ጉዳይ ሚኒስትሩ ማብራሪያቸውን ባቀረቡበት ጊዜም መላ የአፍሪካ ቀንድ ቀጠና ካለበት ደካማ ሁኔታ አንጻር ሌላ ዙር ጦርነት አውዳሚ ይሆናል ብለዋል። የኢትዮጵያ መንግስት ለኤርትራ ያጸፋ ምላሽ ከመስጠት የተቆጠበውም ከዚህ የተነሳ እንደሆነ ተናግረዋል። የኢትዮጵያ መንግስት የሁለቱን አገራት የወደፊት እጣ ፈንታ ለመቀየር ለሚደረግ ንግግር ዘገጁ መሆኑን የገለጹት ዶክተር ጌዲዮን ዓለም አቀፉ ማህበረሰብ ዓለም አቀፉ ማህበረሰብን በኤርትራ ላይ ተጽዕኖ እንዲያደርግ ጠይቀዋል። የኤርትራ መንግስት በኢትዮጵያ ላይ የሚፈጽመውን ትንኮሳና ጥሰት አቁሞ በቀልቦና ውይይት እንዲያደርግ የዓለም አቀፉ ማህበረሰብ ግፊት እንዲያደርግና እንዲያበረታታት ጥሪ እናቀርባለን ብለዋል። በአማራ ክልል ምዕራብ ጎንደር ዞን ከመተማ አጠቃላይ ሆስፒታል አካባቢ ታፍኖ የተወሰደ ህክምና ባለሙያ የተጠየቀው ገንዘብ ቢከፈልም መገደሉን የቤተሰቡ አባላት ተናገሩ። በመተማ አጠቃላይ ሆስፒታል የአይን ህክምና ነርስ የነበረው አቶ ዳንኤል ነጋ ጥቅምት 19/2018 ዓ.ም ም ማታ አራት እየበላ ከነበረበት ምግብ ቤት በታጣቂዎች ታግቶ ከተወሰደ በኋላ 35 ሚሊዮን ብር እንዲከፍል ተጠይቆ እንደነበር ተገልጿል። ገንዘብ በመጠየቅ ከተፈጸመው እገታ በኋላ ተገድሎ የተገኘው ባለትዳርና የልጆች አባት የሆነው ነርስ ዳንኤል በሆስፒታሉ ጥቂት ባለሙያዎች ባሉበት ዘርፍ ታታሪ ሰራተኛ እንደነበር ባልደረቦቹ ገልጸዋል። ለደህንነታቸው ሲሉ ስማቸው እንዲጠቀስ ያልፈቀደው የሟች ቤተሰብ ጥቅምት 19 2018 ዓ ም ማቻ አቶ ዳንኤል አዳሪ ሰራተኛ እንደነበርና ከምሽቱ አንድ ሰዓት አካባቢ ራት በልቼ ልምጣ ብሎ ከሆስፒታሉ መውጣቱን መስማታቸውን ተናግሯል። በሆስፒታሉ ዋና በር አካባቢ ሁልጊዜ ምግብ የሚበላበት ቤት ውስጥ እየተመገበ እያለ ስድስት መሳሪያ የያዙ ታጣቂዎች መጠው እንደወሰዱት መስማታቸውም ጨምሮ አስረድተዋል። በተወሰደበት ምሽት አጋቾቹ ለባለቤቱ ደውለው መታገቱን መናገራቸውንና ጠዋት ደግሞ ሌሎች ዘመዶች ስለ ሁኔታው መስማታቸውን ይናገራሉ። አጋቾቹ ለባለቤቱ በደወሉበት ወቅት ህይወቱን የምትፈልጉ ከሆነ 3.5 ሚሊዮን ብር አምጡ ብለው ሲጠይቁ መስማታቸውን ገልጸዋል። አያይዞም የሟቻት ወደ ነጋ አጋቾች የሚያናግሩት ባለቤቱና ወንድሙ ብቻ መሆኑን ገልጸው የሚጠቀሙትም የእርሱን ስልክ ብቻ መሆኑን አስረድተዋል። ባለቤቱ የጠየቀችውን 3.5 ሚሊዮን ብር እንደሌላ ስትናገር አጥንት ነው የያዝነው ብር አላችሁ፣ ጎንደር ቤት አላችሁ፣ ህይወቱን የምትፈልጊ ከሆነ ቶሎ ክፈይ አሏት ይላሉ። የሟች ባለቤት አቶ ዳንኤልን ለማስለቀቅ ከወዳጅ ዘመድ ጋር በመሆን ብር ማፈላለግ መጀመራቸውን ገልጿል። ብሩን እያፈላለጉ ምን ያህል እንደደረሰላቸው ለአጋቾች በየጊዜው ይናገሩ እንደነበር የሚያስረዱት የሟች ዘመድ አሁን 150 ሺ ብር ደርሰናል፣ 250 ሺ ብር ደርሰናል እያል እያሳውቅናቸው ናቸው ሰነበትም ብለዋል። በመሀል አጋቾቹ አቶ ዳንኤል ባለቤቱን እንዲያነጋግር ያደርጉ እንደነበር የተናገሩት እኚህ የቤተሰቡ አባል እያሰቃዩኝ ስለሆነ ተሎ በሉ ባካችሁ እንዳላቸው ተናግረዋል። ቤተሰቡ የሚያሰባስበው ገንዘብ 250 ሺህ ብር ሲደርስ ደውላ የደረሱበትን ባሳወቁበት ወቅት አንድ ሚሊዮን ሳትይዙ እንዳትደውሉ ብለዋቸው ነበር። በተለያዩ አካባቢ የሚገኙ ጓደኞች የቴሌግራም ቡድን በመክፈት ብር ማሰባሰባቸውና ወደ 500 ሺህ ብር ሲደርሱ ባለቤቱ ለአጋቾች በድጋሚ ደውላ አሳውቃለች። ባለፈው ሳምንት አረብ አጋቾቹ 600 ሺህ ብር ክፈሉና ሰውየውን መውሰድ ትችላላችሁ በማለት መልእክት አስተላልፈው ነበር። ከዚያ በኋላ የተሰበሰበው ብር 500 ሺህ ብር ደርሶ ስለነበር ሕይወቱና ትርፎ በሚል ብድር ተፈልጎ የተጠየቀው 600 ሺህ ብር ማስረከባቸውን ገልጸዋል። ቤተሰቡ በሚሆንበት ወቅት ለፖሊስ ሄዶ አለማመልከቱን የሚናገሩት የቤተሰቡ አባሉ ባለቤቱ ጎንደር ቤት ተከራይታ እንደምትኖር የታጋች ቤተሰቦች ጭልጋ መሆናቸውን እርሱ የታገተበት ስፍራ ደግሞ ገንዳ ውሃ የሚባል አካባቢ በመሆኑ ይህንን ለማድረግ አለመቻሉን ጠቅሷል። በተጨማሪም አብሮት ከሚሰሩ የስራ ባልደረቦቹ፣ የአካባቢ ፖሊስ፣ የምግብ ቤቱን ባለቤት፣ አብሮት ምግብ እየተመገበ የነበረውን ግለሰብ እንዲሁም የተወሰነ ባልደረቦቹን በቁጥጥር ስር ውሎ እንደነበር መስማታቸውን አስረድተዋል። በዚህ የተነሳ የጸጥታ አካላት ክትትል እያደረጉ ነው በሚል ምንም አይነት እርምጃ አለመውሰዳቸውን ይናገራሉ። ባለፈው ሳምንት ዓርብ ዕለት የተጠየቀው 600 ሺህ ብር ከተከፈለ በኋላ ግለሰቡ ሳይለቀቅ በመቅረቱ እስከ እሁድ ድረስ በትዕግስት ሲጠባበቁ ነበር። ነገር ግን ሰኞ ዕለት የህክምና ባለሙያው ነርስ ዳንኤል በታገተበት አካባቢ ተገድሎ የተጣለ ሰው መኖሩን የሰሙ ሰዎች ከአካባቢ ሚሊሻዎች ጋር በመሆን ወደ ስፍራው በሄዱበት ጊዜ ተገድሎ አስክሬኑን አግኝተውታል። አስክሬኑን አንስቶ ወደ ቤተሰብ ለማምጣት ባለመቻሉ እዚያው እንደተቀበረ የሚናገሩት የቤተሰቡ አባል ባለቤቱ መሞቱ እንደሰማች ታማ ሆስፒታል መግባቱን ገልጸዋል። አቅመ ደካማ ወላጆችን ወንድሞቹና ቤተሰቡን የሚረዳ የቤተሰቡ ዓይን የነበረ ሰው ነው በማለት ከስራ ቦታ መታገቱ፣ ገንዘብ ከተከፈለ በኋላ የተገደለበት ቦታ እዚያው መቀበሩ ለቤተሰቡ ሐዘኑን ድርብርም ማድረጉን አብራርቷል። የሁለት ልጆች አባት የሆኑ አቶ ዳንኤል በመተማ አጠቃላይ ሆስፒታል ብቸኛው ኦፕቲሜትሪ ነርስ የአይን ሕክምና ባለሙያ እንደነበር ተናግረዋል። ነርስ ዳንኤል በመተማ አጠቃላይ ሆስፒታል ከ2013 ዓ ም ጀምሮ እስከ ሞተበት ቀን መስራቱንም ጨምሮ አስረድተዋል። በአካባቢ ከዚህ በፊትም ታግተው የነበሩና የተጠየቀውን ክፍያ ከተከፈለ በኋላ የተገደሉ ሌሎች ሰዎችም መኖራቸውን የሚናገሩ ግለሰቡ ያው ሆስፒታሉ አምስት ባልደረቦችን በተለያየ ጊዜ ታግተው መለቀቃቸውን መስማታቸውን ገልጸዋል።